ትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። ኢየሱስ ምንድነው ሰው አንድ ያዙልኝ። ኢየሱስ ሰው ነው። ሁለተኛ ማርቆስ ወንጌል ምዕራፍ ስድስት ቁጥር አራት ላይ ኢየሱስ ምን አለ? ኢየሱስም ነብይ አለ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። ነብይ ራሱን ነብይ አለ ኢየሱስ። አሁንም ባሪያ ነው አገልጋይም ነው። ባሪያ ብቻ ሳይሆን ያው ሲጀመር ባሪያ ማለት አገልጋይ ማለት ነው። ስለዚህ ኢየሱስ ስንት አምላክን ነው የሰበከው ብለን ስንል አንድ አምላክን ነው የሰበከው። እንያ የቱ ጋር አንድ አምላክ እንደሰበከ ለምሳሌ የማርቆስ ወንጌል ላይ ነው ማን የማርቆስ ወንጌል ማን የማቴዎስ ወንጌል ላይ ማቴዎስ ምዕራፍ 4 ላይ ነው ከሰይጣን ጋር በነበረው ግብ ግብ ላይ ምን አለ? ይኸው ኢየሱስም አለ ከዚህ አዎ፣ ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏልን አለው። ስለዚህ ነው አንተ ጌታ አምላኬን አልፈታትንም ራሴን አልጠልም አለ ከዛ ቀጠለና ዲያብሎስ ምና ወድቀ ብትሰግድልኝ ይህን ሁሉ ሰጣለሁ አለ ኢየሱስ ደግሞ ያን ጊዜ ምን አለው ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ማለት እርሱን ብቻ አምልክ ተብሎ ተጽፏልና አለ ማን ነው እሱ ብቻ አምልክ ተብሎ ተጽፏልና የተባለው እግዚአብሔር አብ ነው ዘዳግም 6:13 ላይ ስለዚህ ኢየሱስ አምላክ አይደለም። ኢየሱስ ሰው ነው። ጢሞቴዎስ ላይ ሲጽፍ ምን አለ? አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለና አለ። አንድ እግዚአብሔር አለና በእግዚአብሔር በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ አለ። በቃ እሱ ማን ነው? ኢየሱስ ክርስቶስ ነው ያለው ሰው። በነገራችሁ ላይ ሰው የሆነው የሚለው ቃል የለም፣ ግሪኩም ላይ የለም፣ እንግሊዝኛውም ላይ የለም። ያው ተመልከቱ አሁን እንግሊዝኛው ላይ ሲያሳያችሁ ምን ይላል ፎር ዘር ኢዝ ዋን ጋድ አለ አንድ አምላክ አለ ኤንድ ዋን ሚዲተር ቢትን ጋድ ኤንድ ሜን አለ በአምላክና በሰው መካከል ያለው መካከለኛ ደግሞ አንድ አለ እሱም ማን ጂሰስ ክራይስት አለ አየው ሰው ነው በቃ ክርስቶስ ሰው ነው አለ ስለዚህ ኢየሱስ አምላክ ነው የሚል ከነቢያት አንድ ያስተማረ የለም ኢየሱስም ያስተማረ የለም ሐዋርያት አላስተማሩም ማንም መጽሐፍ ቅዱስ ላይ አላስተማርም እናንተ ከታ መጣች ሲጀመር ኢየሱስ ወንድ ልጅ ነው ተብሎ ነው መጽሐፉ ላይ የተጠቀሰው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል። ያ አባ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሰጪ ራሱ ሌላ ነው፣ ተቀባይ ነው ኢየሱስ። ስልጣን ሰጠው፣ ተቀባይ ነው። ሕይወት ሰጠው፣ ተቀባይ ነው። እንደ አዳኝ አደረገው፣ ተቀባይ ነው። ከሞት አስነሳው። ገደለው፣ አስነሳው እንዴ ይሄ ሁሉ የሚያደርገው እኮ አምላክ ነው። ስለዚህ አምላክ ግን አይሞትም። ተግባባል። ስለዚህ አንድ ጥያቄ ልጠይቅ፣ የመጨረሻ ጥያቄ። እችን ጥያቄ እንጠያይቃለን፣ ተጨባብጠን፣ መልካም ጊዜ እንባባለን። ጥያቄ መጠይቀ ለአንተ ብሎ የተሰቀለ አምላክ አለ አደለ? ትዕግስቱ አይደ ለአንተ ብሎ ያልተሰቀለስ አምላክ አለ ለአንተ ብሎ ይህን ጥያቄ ያዝልኝ እና አንተ ገባኝ። ጥያቄ ልጠይቅህ አለ ዚህ ለአንተ ብሎ ያልተሰቀለ አምላክ እኮ የወል እኮ አሁን እኮ አንተ አሁን አብራራልኛል አንተ እኮ የራስህን እኮ ሪዝን አንተ እኮ በጣም አብራራ ከቅድም ጀምሮ ሁለቴን ያብራራ። ስለዚህ አሁን ወይ ጥያቄ ካለ ጠይቀኝ፣ አለዛ ደግሞ አሁን አቀደ ያብራራ ይበቃል ከዚህ። እሺ ልጠይቅህ እና እንማማር ነው። አምስት ደቂቃ ሰጥቼ ነበር አስር ደቂቃ አወራክ። እኔም ደግሞ ልጠይቅ

ደቂቃ ጥያቄ ልጠይቅህ። ምንድነው? አመሰግናለሁ። እዛው ቀደም ያነበብኩልህ ክፍል ላይ ነው እንደዚህ የሚለው ት ሕፃን ተወልዶልናልና ወንድ ልጅም ተሰቶናልና አለቅነትም በጫንቃው ላይ ይሆናል። ምን አለቅነት ምን ተወልዷል? እፃን ትወልዷል? ከዛስ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ሀያል አምላክ። ምን አይነት አምላክ? ፓወር የሆነ ሀያል አምላክ፣ ብርቱ አምላክ። ለሰው ነው ወይስ ለአምላክ ነው? በቃ ጨረስኩኝ። እሺ ማነው ብርቱ አምላክ? ሰው ነው? አምላክ ነው? ትንቢቱ ለማን ነው? መጀመሪያ እዚህ ጋር ያለው ትንቢት ለኢየሱስ ክርስቶስ፣ ማነው ያለህ ማስረጃ? አስጠኝ። ለኢየሱስ ነው ያለ ማነው? ኢሳያስ? ስጠኝ። እሺ ኢሳያስ ለኢየሱስ ነው ያለው? አስጠኝ። የቱ ጋር ነው? ሰው የሆነ አምላክ አለ? ሰው የሆነ ብርቱ አምላክ የተባለ ነው ታውቃለህ? ሰው የሆነ አምላክ አይደለም። ለኢየሱስ ነው ያለ አንድ ጥቅስ ስጠኝ። እሺ አሁን ያነበብኩልህ ራይ ላይ ራይ፣ አሁን ያነበብኩልህ ላይ ኢየሱስ በስጋ እንደመጣ፣ ቆይ ቆይ ቆይ ቆይ፣ በስጋ እንደመጣ ሁላችንም በስጋ ነው የመጣነው። እሺ እሺ፣ ሰው የተባለለት የተባለለት አምላክ አለ ወይ? ነው ሰው የተባለለት አምላክ አለ? እሺ አንተ እንድጠይቅ እኮ አልፈቀድክልኝም። ጠየቅኩ፣ ጠየቅከኝ፣ ስጠይቀኝ ጠቅጠቅሱ ራሱ ለማን ነው አልኩ፣ ለኢየሱስ ነው አልከኝ። ማን ያለ አልኩ፣ ማስረጃ የለም። ስለዚህ ቀጥ አልክና፣ ቆም ሁን፣ ሌላ ጥያቄ ካለ ጠይቅ። ለኢየሱስ ነው ያለ ማን ነው ስስተኝ፣ መጀመሪያ ይሆለ፣ ወዳጅ፣ በጣም ተረጋጋ፣ እንግባባ። በጣም ተረጋግቼ፣ በጣም በጣም የተረጋጋው ሰው ነኝ። መረጃውን ስጠኝ። እሺ፣ ለኢየሱስ ነው ያለ ማነው? ኢሳይያ ዘጠኝ ስድስት ላይ ለኢየሱስ ነው ያለ ማነው? አንተ በእውነት ታምናለህ? አዎ አምናለሁ። እውነት ካለማ እናምናለን። ስለዚህ ኢየሱስ ለኢየሱስ ነው ያለ ስጠኝ። ከአመንክ ደግሞ ቅድም እኔ ጠይቄክ ልጠይቅ ስል በጥያቄ ላይ አይቻልም አልክ። አሁን ደግሞ እኔ ነኝ የጠየኩህ፣ መልስልኝ አልኩህ እኮ እኮ መልስልኝ። የጠየከኝ ጥያቄ ጥቅሱ ለማን እንደሆነ መጀመሪያ ማብራራት አለባት። ጥቅሱ ለማን ነው ነው? ለኢየሱስ ማልከኛ? እንደዛ ነው ጥያቄ እኮ ነው። ለምን ነው ጠይቀኝ። ለምን ጥያቄው ምንድን ነው? በቃ መቶ ጊዜ ነው ለማን ነው የሚል ነው ጥያቄ እንደዛ ጥያቄው ለማን ነው ነው። ቆይ በደም ስማኝ በደም ስማኝ ጥያቄውን በደም አንደሳ እንዳለኝ። እሺ ቀጥልኝ፣ እዛው ላይ እዛው ላይ ላም በበላ የኢሳያስ መጽሐፍ ምዕራፍ ዘጠኝ ቁጥር ስድስት ሕፃን ተወልዶልናልና። ይሁን ሕፃን ምን ብሏል? ማን ያለው ትንቢቱን የሚናገረው? ተወልዶልናልና ለማ ለኛ ለህዝብ ሁሉ ሰው ተወልዶ ሕፃን ማለት ሰው ተወልዶ ልናልና፣ ሕፃን ተወልዶ ልናልና ማለት እንደኔና እንደናንተ ሰው የሆነ የሚበላ የሚጠጣ ሰው የሆነ ተወልዶ ልናል። እሺ ለምንድን የተወለደው ይነገራል? ተወልዶ ልናል። ወንድ ልጅም ወንድ ልጅም የወለ ወንድ ልጅም ተሰጥቶናል አለቅነትም ስልጣን ኦቶሪቲ ነው የሚያወራው እዚጋ፣ ስለ ኦቶሪቲ ነው እያወራ ያለው። አለቅነትም በጫንቃው ላይ ይሆናል፣ ስልጣን በሰማይና በምድር ስልጣን ለእርሱ ይሆናል ነው። ኦኬ፣ ሁሉን የሚገዛ አምላክ እሺ፣ ልቀጥል። ይሆናል ስሙም ይላል፣ ስሙም ይልና ድንቅ መካር። ሉካት ሰው ነው እዛ ጋ ያለው ግን ድንቅ መካር፣ እሺ ድንቅ መካር ኃያል አምላክ ፓወር ኃያል አምላክ፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለሰው ነው ወይ? ሰው የሆነ አምላክ አለ ወይ? አጭር ጥያቄ ነው። ለሰው ነው ለሰው ነው። ሰው የሆነ አምላክ አለ። ሰው የሆነ አምላክ አይደለም፣ ስሙ ነው የሚለው። ስሙ ደግሞ ጥያቄ ታይቅ ሰው ስለ ስም ነው የሚያወራው እንጂ ስለ አምላክ አያወራም፣ ብራዘር ስሙም ነው የሚለውስሙሆነ ብሎ ይጠራል ነው ቆይ ልንገራ መልስ ልመልሰዋል። ስለዚህ ይሄ ሰውዬ ማን ነው ካልከኝ ስለማንነቱ እመጣለሁ። ሰው ነው። ለምሳሌ ሁ ኤልጊቦር ይባላል። ሀያል አምላክ ማለት ኤልጊቦር ማለት ነው። እሺ ኤልጊቦር ማለት በብራይስ ቋንቋ ሀያል አምላክ ማለት ስለዚ፣ ሁ በተመሳሳይ ሁኔታ ኢልያ የሚል ስም አለ። ኢል ኤልያህ ማለት አምላኬ ያህዌ ማለት ነው። ስለዚህ ኤልያህ የሚባለው ሰውዬ ስሙ አምላኬ ያህዌ የሚል ስለሆነ ኤልያህ የሚባለው ሰውዬ አምላክ ነው ማለት አይደለም። በተመሳሳይ እዚህ ጋር የተተነበየለት ሰውዬ ማንም ይሁን ማን ሲጀምር ለኢየሱስ ነው የሚል አንድ ጥቅስም አልሰጠንም። በመጀመሪያ ሁለተኛ ላይ ደግሞ እኔ ደግሞ ልስጥህ፣ ማን እንደሆነ እዛው ኢሳይያስ ስምንት ሦስት ላይ ወደ ነቢይቱም ቀረብኩ፣ እሷም ጸነሰች፣ ወንድ ልጅም ወለደች። በዛው ዘመን ተወልዷል ልጁ። እግዚአብሔርም ሕፃኑ አባቱና እናቱ መጥራት ሳያውቅ እናትና አባታለሁ ልጁ የደማስቆርትና የሰማርያ ምርኮ ምርኮ በአሶር ንጉሥ ፊት ይወስዳል ይወስዳልና፣ ስሙም ምርኮ ፈጠነ በዝበዛው ቸኮል ብለት ጠረዋለ፣ አለ ቀጥል። እና ቁጥር ስንት ላይ መሰለ? ቁጥር ስምንት ላይ ደግሞ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ አለው። እዛው ዘመን ላይ እዛው ዘመን ላይ ማለት አማኑኤል ሆይ የክንፍ መዘርጋት የሀገርህን ስፋት ትሞላለች አለው። ተወለደ ነብይ ተወለደችው ልጁን የወለደችው ነቢይ ነች። እናትና አባት አለው። አማኑኤል ተብሎ ተጠርተዋል። ወንድ ልጅ ተወልዷል። ስለዚህ እዛው ዘመን ላይ የተፈጸመ ትንቢት ነው። ለዛ እኮ ነው ሕፃንም ተሰጥቶናል አለ። ተግባባን። ቁጥር ዘጠኝ ላይ ሲናገር ምን ብሎ ነው የተናገረው? ሕፃንም ተወልዶልናል ያለው። ይወለድልናል፣ ተወልዶልናል። ተግባባን። ትንቢቱ ስለተወለደ ሕፃን ልጅ ነው የሚያወራው። ወንድ ልጅም ተሰጥቶናል። የተሰጠ ወንድ ልጅ ነው። ኦልሬዲ፣ እዛው ዘመን ላይ የነበረ። ስለዚህ አለቅነትም በጫንቃውና ይሆናል። አዎ ስሙ ነው ያለው እንጂ አምላክ ነው አላለም። እሱ ስሙ ድንቅ መካር ኃያል አምላክ ኤልጊቦር ልክ ኤልያህ እንደተባለው ስሙ ማለት ነው። የሰላም የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስለዚህ እየሱ ያልሆነ ትንቢቱ የተፈጸመ ጉዳይ ነው ብራዘር። እሺ። ስለዚህ ሌላ ጥቅስ አለ። በዛ ላይ ደግሞ የሚበላ የሚጠጣ አልከኝ፣ ከበላ ከጠጣ በኋላ ሽንት ቤት አይሄድም። ይሄ አካል የሚበላ የሚጠጣ ካልከኝ በኋላ ሽንት ቤት ሳይሄድም እና ሽንት ቤት የሄደው አምላክ ነው ልትለኝ ነው። ትግስቱ ከበላ ከጠጣ በኋላ ቆሞ ሽንቱን የሚሸነው አምላክ ነው ልትለኝ ነው። ከበላ ከጠጣ በኋላ ያ የበላውና የጠጣው ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣር አትመለከቱም? ምን አላለም እንደ ኢየሱስ ስለዚህ ይሄ አንዱ አምላክ ነው? ሽንት ቤት ቁጭ ብሎ ላንተ ብሎ እንደዚህ የሚያደርገው? ኖ ዌይ፣ ዴር ኢዝ ኖ ዌይ። አንዱ አምላክ በዚህ ልክ የሚወረድበት ማለት ነው። አንዱ አምላክ ሽንት ቤትም አልገባም። አንዱ አምላክ አልበላም። አንዱ አምላክ አልጠጣም። አንዱ አምላክ በማሕፀን ሽንት በሚወጣበት በኩልም አልወጣም። አንዱ አምላክ ተገባባ አልተኛም፣ አላንቀላፋም፣ አልሞተም። አንዱ አምላክ የሚሞትም አምላክ የለም። ስለዚህ አሁንም አንድም ጥቅስ አልሰጠም። ጥቅስ ነው እባክህ። ኢየሱስ አምላክ ለመሆኑ አንድ ጥቅስ ነው፣ አንድ ጥቅስ። እሺ ጨረስክ? አዎ ጨረሻለሁ። እሺ አሁንም በድጋሚ አመሰግናለሁ። እኔም ተረጋግቼ እንዳዳመጥኩ፣ አንተም በምታምነውና በምታውቀው እውነት ተረጋግተን እንደተሰማኝ የኔን ትዕግስቴን አይተሃል። ረጋ ብዬ ሰማው እንዳለ እባክህ እንደዚህ ረጋ እንዳልክ ስታወራም ረጋ ብላው። አንድ ሰማህ፣ ከይቅርታ ጋር እኔ እሰማሃለሁ። ስታወራ ግን አትጮህ፣ ፕሊዝ። ከጮህ እወጣለሁ ከዚህ በኋላ አዳምጥሃለሁ። አምስት ደቂቃም ላዳምጥህ እችላለሁ። አትጮህ። ከዚህ በኋላ ከጮህ እኔ ሙድ በቃ ምንም አይመቸኝም ጩኸት። እባክህ እሺ። ስለዚህ አሁን ቀጥል። እንዳትጮህ አደራ፣ በሰማይ በምድር እንዳትጮህ። ቀጥል፣ ቀጥለው አሁንም በጣም ነው የምወድህ። በጣም ማከብር በቃ እስኪ ዝም ዝም በል በቃ። እላለሁ ዝም እኮ ነው አንተ ዚፕ ዚፕ። ግን ከጮህ እወጣለሁ ብላ ቢያንስ በቃ አሁን መልስ ነው እኮ አመሰግናለሁ እ እኔ አሁን ሌላ ጥቅስ አላመጣልህም። እዛው ክፍል ላይ አሁን አንተ እንዳብራራልኝ እንዳወራልኝ እኔም ደግሞ ላውራህ። እኔም ደግሞ በደምብ ስማኝ እሺ፣ በደምብ ስማኝ። ሌላ ቦታ አልሄድም። ይኸውልህ እዛው ስድስት ላይ ስድስት ላይ ይወለ ስሙም ይላል ስሙም ለ ቆይ ቆይ እንዳቶታ እንዳቶታ ወላሂ ቢይማ